በኋላ ምህረቱ ለቀቅ ነው፣ መሀሪ ነው። ከማይምራቸው ነገሮች ውስጥ አንዱ ግን የሰውን ሐቅ ነው። ዘውጁና ፕሮግራም ከተጀመረ በኋላ እንግዲህ ብዙዎች ያው ብዙዎች እየተሰደቡም ነው እየተሳደቡም ነው ማለት ነው። ከሚሰደቡትም አንዶቹ ታዋቂ ቲክቶከሮች ዙዙ እና ኮኪ ነበሩ ማለት ነው። እና ዙዙ እና ኮኪ ደግሞ መላሽ ሰጥተዋል ማለት ነው። እኛን ስማችን ባላወቅ ነው ባላወራ ነው ስማችን ያጠፋችው ሁሉ አላህ ዘንድ እንጠይቃችኋለን ብለዋል። አምርረው ነው የተናገሩት። እኔ በነገራችን ላይ ወላሂ ሐቂቃ ማለት ነው እነሱን ሲያወሩ ባልሰማቸውም ተናግሮ ነበር የመሰለኝ ሶሻል ሚዲያው ላይ ባጠቃላይ ዙዙ ኮኪ ተብሎ በጣም ያኔ እንዴት እነሱ ሚዲያ ላይ ወጡ ተብሎ ሲወራ ሰምቼ፣ እነሱ እንደዛ እዛ ላይ ቀርበው አሲያ ቤት ቀርበው በቃ ያ ፕሮግራም ላይ የተሳተፉ ነበር የመሰለኝ። ነገር ግን በጣም በሚያሳዝን ሁኔታ አሲያ ለተናገረችው ንግግር ነው እነሱን እንደዛ አጥበው ሲያስጧቸው የነበረው። አይ ሐበሻ ወላህ በጣም ያሳዝናል እውነት ለመናገር እነሱ ሳይናገሩ ካፋቸው ሳይወጣ ሌላ ሰው ላወራው እነሱን እየወቀጧቸው ነበር ነው። በጣም ልብ ይሰብራል። ሀቂቃ ማለት ነው። አሰላሙ አለይኩም ወረመቱላይ ወበረካቱ። ወደ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላ ነጋ ወደ ሰላም ነው በያላችሁ በሰላማችሁ ጊዜያት ተረፊ በል። ወደ ቤተሰቦች የምወዳቸው የማከብራቸው ዛሬም እንደተለመደው መጥቻለሁ። ለቤት አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። ውድ ቤተሰብ እንግዲህ ከመግቢያው ዙዙንን ሰምታቸዋታል ማለት ነው። የኮኪንም ያው ድምፅ ማስገባ ስላልቻልኩኝ አላስገባ ሁላችሁም ማለት ነው። እንግዲህ ሰሞኑን ሲወረድባቸው ሲሰደቡ፣ በየቦታው የሴትን ክብር ዝቅ አደረጉ ተብሎ ሲሰደቡ ነበር። ነገር ግን በጣም በሚያሳዝን ሁኔታ እነሱ ባላወሩት ባልተናገሩት ነገር ነው እንደዛ ሲሰድቧቸውና ሲያዋርዷቸው የነበረው ማለት ነው። እኔ በመጀመሪያ ሶሻል ሚዲያ ላይ በተለያየ ቦታ ኮኪስ እንዴት ዙዙ እንዴት እንዴት ሶሻል ሚዲያ ላይ ወጥተው ባል ያፈላልጋሉ ተብሎ ባህሉ ያው ሲወራ በተለያየ ቦታ ሰብቼ እነሱ የተናገሩ ነበር ይመስለኝ። ነገር ግን አስያ እንደ ቀልደ ተናግራ ነው እነሱን የሚፈልግ ሰው እኔን ያውራኝ ብላለች ማለት ነው። እና እነሱ የሚያውቁት ነገር የለ፣ እሷ የተናገረችው ንግግር ብቻ ነው። እነሱ ሲወቀሱ ሲሰደቡ የነበረው ማለት ነው። በጣም ነው የሚያሳዝነው። ሁለታቸውም ደግሞ ምላሽ ሰጥተዋል። በጣም ልባቸው ተሰብሮ በጣም አዝነው ነው እየተናገሩት ማለት ነው። ያው እንግዲህ ያው የሀበሻ ነገር ታውቃላችሁ። ከመሬት ተነስቶ ስማችሁን ማጥፋት ከመሬት ተነስቶ የእናንተን እንትን ለማ እናንተን በቃ ለመስበር እናንተን ለማሸማቀቅ የሚያደርገው ጥረት ነው ማለት ነው። ብቻ በጣም ነው የሚያሳዝነው እውነት ለመናገር እነሱ ሳይናገሩ ከመሬት ተነስቶ ራሳቸው ፈጥሮ እንደዚህ የሚያወሩ ሰዎች ወላሂ አላህን ልትፈሩ ይገባል ማለት ነው። እነሱ ሴት እህቶቻቸው አይደሉም ወይ? ለምንድ ነው እንደዚህ ሰውን ለማሸማቀቅ ትግል የምታደርጉት? እነሱ ምንም በታደርጉ አይሸማቀቁም። በላደረጉት ነገር ደግሞ ምን በወጣች ይሸማቀቁ። ሚሸማቀቅ ራሱ ይሸማቀቅ ማለት ነው። ኮኪ በአለም ላይ እኔ ብቻ ብኖር ሴቶች ወንዶች እንትን ብላልቆ እኔ ብቻዬን ብኖሩም ከ ሚዲያ ላይ ወጥቼ ባል አልፈልግም ብላለች። ይህ ናህል ደረጃ ማለት ነው። በፍጹም ይህ ናህል ማለት ነው። አስባችሁታል። እንግዲህ እነዚህም ሴቶች ነው ሶሻል ሚዲያ ላይ ወጥተው ባል ፍለጋ ወጡ ተብሎ በሀይለኛው ሲወራ ነበር። አንድ ልጅ እንደውም አቃለው ቲክታከር ዩቱበርም ቲክታከርም ነው በሀይለኛው አምርሮ እንደውም ኩኪስን ለኔ ዳሩልኝ ብሎ በቃ አምርሮ በመጨረሻ ሴቶች እንዴት ክብራቸውን ዝቅ ያደርጋሉ የሴትነት ክብራቸውን አዋረዱ ብሎ ሴቶችን እንደዚህ በቃ ብቻ በጣም ነው የወረደባቸው። ሀቂቃ መጀመሪያ እንደመከረቅ ጀምሮ በመጨረሻ ላይ በጣም ነው የወቀሳቸው፣ የሚሰደባቸው ነው። ይሄ መወቀሳቸው አይደለም ማለት ነው። ሰዎች ባልሰሩት ባልዋሉበት ለምንድን ነው የምታውሉት እናንተ? የሰማችሁትን ብቻ አይታችሁ እንትን አትበሉ። እነሱ ተናገሩ አልተናገሩ የሚለው ማጣራት ያስፈልጋል። በነገራችን ላይ ሶሻል ሚዲያ በዚህ ጊዜ እንደዛ ነው። ሁላችንም አንድ ጫፍ ይዘን ነው የምንሮጠው፣ ማለት ነው አብዛኞቻችን፣ እኔንም ጨምሮ ማለት ነው። ነገር ግን እኔ እውነት ለመናገር ያወሩ ነበር የመሰለኝ፣ ግን ሳያወሩ በዚህ ደረጃ በጣም ያሳዝናል። ለማንኛውም እንግዲህ የዘውጁና ፕሮግራም ተቃዋሚዎች በጣም ብዙዎች እየተናገሩ ነው ማለት ነው። በዚህም የተነሳ ኡስታዝ ካሜል ጣሀ በኃይለኛው ወይም እንግዲህ ማስጠንቀቂያ ሰጥተዋል ማለት ነው እንድትቆጠቡ ብሏል ማለት ነው። እንግዲህ የሚፈልጋችሁ ሰው ቤታችሁ መቶ ቤተሰቦቻችሁን አስፈቅዱ ብሏል ማለት ነው። እንግዲህ ለማንኛውም ያው ፈረሱ ሜዳውም የእናንተ ነው ነው የሚባለው ሰው እንግዲህ የሚያወጣው መምረጥ ይችላል። በዚህ ሰዓት በዚህ ዘመን ደግሞ እንደዚህ አይነት ነገር ውስጥ ገብታችሁ በመጨረሻ ችግር ውስጥ ገብቻለው እደረሱልኝ አድኑኝ ብትሉ እነዚያ እንግዲህ ያገናኟቸው ሰዎች ራሱ አይደርሱላቸው። እውነት ለመናገር ምናልባት ሶሻል ሚዲያ ላይ ወጥተው ከለመኑላቸው እንጂ ማለት ነው። እና ብዙ አይነት ነገር አለ፣ ብዙ አይነት ሰዎች አሉ። እና ከእንደዚህ አይነት ነገር ተቆጠቡ ማለት ነው። ለማንኛውም ኮኪን እና ዙዙን ተፋቷቸው፣ ያው ስማችን ያጠፋችውን ሁሉ ደግሞ አፉ አንላችሁም ብለዋል። ማለት ነው። በጣም የሚያሳዝን ጋዜጣ